ወጣት የለውጥ ኃይል የለውጥ መሰረት ሆኖ ዑማውን ወደፊት ያስኬደ አካል ነው። ብዙ ታሪክ የሰሩ ሰዎችን ስናይ ወጣቶች ነበሩ። እኛ ከቁጥራችን አንጻር ምን ያህል ይገባናል? በቁጥራችን ያክል የሚገባንን አግኝተናል ወይ ብለን ከኛ ቁጥርና ካገኘነው ጋር ስናነጻጽር ኮንክሉዥኑ ድምዳሜው እና ሌላ ወይና ይደራሲሆን አንድ ማይመቸኝ አባባል አለ ወጣት የነገ ኃይል ነው። የነገ አይደለም የዛሬ ነው። ወጣት በባህሪው አዲስ ኃይል ነው። ለውጥ ይፈልጋል። ያለው አህዋል በዚህ መንገድ ከቀጠለ ለወጣት አያዋጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አደራችሁ? እንደምን አረፈዳችሁ? አላህ ሱብሃነሁ ይህን እድል ሰጥቶን በዚህ መልኩ በወጣቶች ካውንስል አማካኝነት ወጣቶችና ጎልማሶችም ጭምር የተሳተፉበት በረመዳን ውስጥ ለመማማር ላበቃን ጌታ ምስጋና ይገባው እያልኩ አልሐምዱሊላህ ረብል ዓለሚን። በተሰጠኝ ጥቂት ደቂቃ ውስጥ እንደ ወጣት አንዳንድ ምክሮችን ለማስተላለፍ ወዳለሁ። ወጣት በእስልምና ውስጥ የተጠቀሰበትን ታሪክ ካያችሁ አብዛኛው ወጣት የለውጥ ኃይል የለውጥ መሰረት ሆኖ ኡማውን ወደፊት ያስኬደ አካል ነው። አላህ ሱብሓነ ወተዓላ ኢብራሂም ዓለይሂ ሰላምን አስመልክቶ ብዙ የቁርአን አንቀጾች በቁርአን ውስጥ እንዲወሱ አድርጓል። ኢብራሂም ለዲን መስራት የጀመሩት ጣዖታትን መታገል የጀመሩት እናንተም እንደምታውቁት በወጣትነታቸው በወጣትነታቸው መጠቀስ ብቻ ሳይሆን ወጣት የሚለውም በቁርአን ውስጥ የተጠቀሰው አንዱ ከኢብራሂም ዓለይ ሰላም ጋር ተያይዞ ነው። ሰዎቹ ፈተን ይቃሉ ለሁ ኢብራሂም ኢብራሂም የሚባል ወጣት ሲጠቅሳቸው ሰማን ብለው ወጣት የሚለውን ቃል ጠቀሱ። እንደዚሁም የአላህ ታምር የታየባቸው የአስሐቡል ከህፍ ሰዎችን ኢነሁም ፍትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ሲል እነሱ ወጣቶች ናቸው በጌታቸው ያመኑ አላህ መቀናትን ጨምረላቸው ብለው እነዛ ታሪክ የሰሩና የአላህ ታምር የሆነባቸውን ሰዎች ይጠቅስልናል። ነቢያችን ሰለላሁ ዓለይሂ ወሰለም ዳዕዋ ሲጀምሩ አብሯቸው የቆሙ ሰዎች ከአርባ ዓመት በታች ያሉ በሀያዎቹ እና በአስራ ቤት ውስጥ ያሉ ወጣቶች ናቸው። ትላልቆቹ ሲያስቸግሯቸው ሲገፏቸው አብረው ቆመው ደግፈው ለቁም ነገር ለስኬት ለድል እንዲበቁ የወጣቶች ሚና ትልቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለምም ከወጣቶች መካከል ለተወሰኑቱ ምስክር ሲሰጡ መድሜ የሚበልጡ ሰዎች ነበሩ። ኡሳማ ኢብኑ ዘይድን ጦር እንዲመራ ሲልኩ የሃያ አመት ወጣት ነገር ግን ከሱ የሚበላልጡ በአርባና በሐምሳ የገቡ ሰዎች እያሉ ነው ሙዓዝ ኢብኑ ጀበል ራዲየላሁ አንሁ ከዚህ ኡማ ውስጥ በሐላልና በሐራም ከሱ የሚበልጥ የለም ሲሉ የሃያ አመት ወጣት ነበረ በዛን ሰዓት ሌሎቹም ብናይ ሳዕድ ኢብኑ ሙዓዝ ራዲየላሁ አንሁ ስንት ሰምር ሰርቶ መጨረሻ ሲሞት ኢህተዘ አርሹ ራህማን ቢመውት ሳዕድ ብኑ ሙዓዝ የተባለበትና በሱ ሞት የአላህ አርሽ የተንቀጠቀጠበት ሰባ ሺህ መላይካዎች ሊያስቀብሩ የወረዱት ዕድሜው ሠላሳ አምስት ዓመት ነው። ይሄ ሲሆን ማለት እኛ እንደ ወጣት ይሄ ዲን ከኛ ብዙ ስራ ይፈልጋል። ብዙ ኃላፊነት አለ። ወጣት የለውጥ ኃይል ነው። ትኩስ ጉልበት ያለው ነው። በታዳጊዎችና በሽማግሌዎች በአዛውንቶች መሃል ያለ ኃይል ነው። ከነሱ ልምድና ተሞክሮ ወስዶ ከዜሮ ከመጀመር እነሱ ለፍተው በህይወታቸው ያሳለፉትን እውቀትና ልምድን ከነሱ ቀስሞ በተራው ደግሞ ሀገር ለመምራት፣ ዲኑን ለመምራት አስተዋጽኦ ለማበርከት መጣጣር አለበት። አንድማ ይመቸኝ አባባል አለ ወጣት የነገ ኃይል ነው። የነገ አይደለም የዛሬ ነው። የዛሬ ነው ብላችሁ ያዙ እንጂ ነገ ሌላ ነው። ዛሬ መስመር ውስጥ ገብቶ እጅ ላይ እጅ የያዘ ስራ እየሰራ ካልሄደ ሁሌ ነገ ነው እየተባለ እንዲሁ ይቀጥላል ማለት። ስለዚህ ዛሬ ነው የኛ ጊዜ፣ ዛሬ ነው ያለን። በሁሉም ነገር ላይ የሚገባንን ቦታ ማግኘት አለብን ብለን ማሰብ አለብን። ይህን ስንል እንደ ወጣትነት ብዙ ጉድለቶች አሉብን ክፍተቶች አሉብን የሆነ አካል አሰልጥኖ አብቅቶ ለቁም ነገር እንድንደርስ ተርቢያ ውስጥ ላናልፍ እንችላለን ወጣትነት ነፍስያ የሌላ የተለያዩ አካላትም እኛን ይፈልጋሉ ሸይጣንም በዋናነት የሚፈልገው ወጣት ለዚህ ነው ነቢያችን ሰለላሁ ዓለይሂ ወሰለም የውመል ቂያማ ሰው ከሞት ሲነሳ አራት ነገር ሳይጠየቅ አይንቀሳቀስም ብለዋል አንዱ እድሜ ነው። ሌላኛው ወጣትነት ነው። ወጣትነት የእድሜ አካል ቢሆንም ለብቻ ተለይቶ ለጥያቄ የቀረበው መሰረታዊ ቁም ነገር የሚሰራበት ወቅት ስለሆነ ይህን አስመልክቶ አምስት ነገሮችን ላነሳ ወዳለ። አንደኛ ስኬታማ መሆን ከፈለግን እኛ ማንን ብለን ራሳችንን መጠየቅ አለብን። ማንን? አሁን ብዙ ማንነቶች አሉ። ነገር ግን ሙስሊም ወጣት ነን። በላላ ላ የተሰባሰብን ወጣቶች ነው። በላላ የተሰባሰብን ወጣቶች ከሆነ በመካከላችን ያሉት ቅድም ኡስታዝ ሀይደር እንዳለው ነቢዩ ሰለላሁ አለይሂ ወሰለምን በሐዲስ እንደጠቀሱት ሙስሊም ማለት ወደኛ ቂብላ የዞረ ሰላታችንን፣ የሰገደ እኛ ያረድነውን የበላ፣ ሚኒመም ስታንዳርድ ነው ያስቀመጡት ነቢዩ ሰለላሁ አለይሂ ወሰለም ሙስሊሞችን ለመሰብሰብ ዝቅተኛው ስታንዳርድ እነዚህ ናቸው። ሰላታችንን የሰገደ ወደኛ ቂብላ የዞረ እኛ ያረድነውን የበላ ይሄ ነው፣ ሙስሊም ማለት ነው። ከዛ ውጭ ያለው ዝርዝር የልዩነት ወደ ጎን አስቀምጦት። በዚህ መሰረት ላይ እኛ ሙስሊም ወጣቶች ነን ብለን አንድ ላይ ማንነታችንን አውቀን ራሳችንን አውቀን ተሰባስበን መቆም ይገባናል። ሁለተኛ ደረጃ ምንድን ነው የምንፈልገው፣ የሚለው ግልጽ መሆን አለበት። ምንድን ነው የምንፈልገው ካልታወቀ፣ ወጣትነት ቁም ነገር ሳይሰራበት ያልፋል። እንዲሁ በዋዛ በፈዛዛ የሆነ ጠቃሚ ነገር ሳንሰራ እናልፋለን። ምን እንደምንፈልግ ዛሬ ቀደም ብሎ መሆን አለበት። ባይሆን እንኳን ከዛሬ ጀምሮ እኔ ማነኝ? ምንድን ነው የምፈልገው? በህይወት ዘመኔ ማሳካት የምፈልገው ምንድን ነው? መሆን የምፈልገው ምንድን ነው የሚለው በትክክል መለየትና መሰመር አለበት። ግቡን ያልቀረጸ ሰው የሚፈልገውን ያላሰመረ ሰው ግራ የተጋባ ነው የሚሆነው። አንድ ሰው ጧት ተነስቶ አውቶቡስ ተራ ሄዶ መናኸሪያ ሄደ ባላችሁ አስብ። አውቶቡስ ተራ አዲስ አበባ ብትወስዱ አንዱ ጅማ ይላል፣ አንዱ ባህር ዳር ይላል፣ አንዱ መቀሌ፣ አንዱ ጎንደር፣ አንዱ አዳማ። ሰውየው በሌሊት እየቸኮለ ሄዶ ሲደርስ የስነህ እያለ ሁሉም ሊወስደው ይፈልጋል። ሰውየው ጠጋለና እየት ብሄድ ይሻላል አላቸው። የት ብሄድ ይሻላል? የት ሄዳለሁ ብለህ ነው ከቤት ያወጣኸው? አንደኛው ስራ እኮ ነው የያዝነው፣ ለምንድነው የምትቀልድብን? ሌላኛው ይሄ እኮ አእምሮ ንክ ሳይሆን አይቀርም። ሌላኛው እያሾፈብን ነዋል። መጨረሻ ላይ ሰውየው በአንዱ መኪና ገባና በአዋሳው ገባና ሂድ ይሄ ሰው በየትኛው ብሄድ ነው ልክ የሚሆነው? ልክ ነው አይደለም ብለን ምን መዝነው? የት ሄዳለሁ ብሎ ነው የመጣው የት ለመሄድ ነው ከቤት የወጣው፣ መሄድ የሚፈልግበትን ስናውቅ ነው ትክክል ነው አይደለም የሚለው የምናሰምረው። በህይወት ዘመናችን ይሄ ሰው ላይ እንደሳቅ ነው ብዙዎቻችን፣ መሆን የምንፈልገውን ነገር ያላሰመርን ዛሬ ድረስ አለ ወይ፣ ደግሞ ያልሆነ ቦታ ለመግባት ዝንባለ የያዝን ሰዎች አለን። ማስተካከል ይቻላል። አንዳንዴ የተለያዩ መጥፋት አለ። በእስላም ታሪክ ታላላቅ ስራ የሰሩ ሰዎችን ስታዩ ከጊዜ በኋላ በወጣትነት ነው ሐሳባቸውን ቀይረው ታላቅ ደረጃ የደረሱት። ጥቂት ምሳሌዎችን ላንሳለ። ሰሂህ አልቡኻሪ ነው የጻፉት። ኢማም አልቡኻሪ፣ ሰሂህ አልቡኻሪ የማዘጋጀት ህልም አልነበራቸውም። ዝም ብሎ ደረሳ ኪታብ የሚቀራ ሰው መሆን እንጂ ይሄን ትልቁን ከቁርአን ቀጥሎ ትልቁን የሐዲስ ኪታብ የማዘጋጀት ህልም አልነበራቸውም። ሼኻቸው ሼኽ ኢስሐቅ ኢብኑ ርሃውያ እያቀሯቸው ያሉ ከእናንተ መካከል አንድ ሰው ሰሂህ ሐዲሶቹን ብቻ ለብቻ ለይቶ ቢያዘጋጅልን እንዴት ኡማውን ይጠቅም ነበረ ብለው አነሱ። ያን ቀን ይላሉ ቡኻሪ ሰሂህ አልቡኻሪን የማዘጋጀት ሀሳብ አእምሮ ላይ ውልብ አለ። ቀልቤ ላይ ሳመላልስ ቆየው። እኔ ነኝ ማዘጋጀው ብዬ ወሰንኩ። መጨረሻም አደረግኩታል። ኢማሙ ሻፊዒን ብትወስዱ ኢማሙ ሻፊዒ ዛሬ ያላቸው ደረጃ ትልቅ ነው። በፊቅህ መዝሃብ የሰሩት በሻፊዒ መዝሃብ በእስልምና ውስጥ ትልቅ ስራ ከሰሩ ሰዎች አንዱ ነው። ግን በወጣትነታቸው መንገድ ስተው ነበር። ሌላ ሰው መለሳቸው። ምን ሆኖ ገጣሚ የመሆን ህልም ነበራቸው፣ ግጥም የመግጠም በዚህን ጊዜ አቡበከር ቢን ኻሊድ የሚባሉ የመካ ሸህ ግጥማቸውን አዩና፣ እኔ በዚህ ግጥም ውስጥ ያንተን ጂኒየስ አእምሮ ነው ያየሁት፣ ፍቅህ ላይ ብታተኩር እንዴት አይነት ስራ እንደምትሰራ ይታየኛል አሏቸው። ኢማሙ ሻፊዒም ግጥሙን ትተው እንዴት ፍቅሄ መማርና ትልቅ ቦታ መድረስ እንዳለባቸው ማሰብ ጀመሩ። መጨረሻ ላይም እንደተመኙት ሆነ። ኢማሙ ማሊክን ብትወስዱ የባህል ግጥም ገጣሚ እና ዘፋኝ መሆን ይፈልጉ ነበር። ኢማሙ ማሊክ የማሊኪ መዝሃብ መስራች እናታቸው ናት፣ አሊያ የምትባል እናታቸው፣ አይሆንም ሀዲስ ነው መማር አለብ ዲ ነው መማር አለብ ብላ የጀመሩትን፣ አጎታቸው የባህል ዘፋኝ ነበር፣ ግጥም እየዘፈነ በመድረክ ላይ እንደሱ መሆን ይፈልጉ ነበረ። አይሆንም ብላ ሀሳባቸውን አስቀይራ፣ ራእያቸው ትልቅ አሊም መሆንን ይዘው ወደ ምስምር ተመለሱ። አቡ ሐኒፋን ብትወስዱ ነጋዴ ነበሩ። ንግድ ላይ ትልቅ ሚሊዮነር ሆነው በንግዱ ለመቀጠል ነበሩ። የፊቅ የሐዲስ ሊቁ ሹራይኽ የሚባሉት ናቸው። እጫቸውን ይዘው አንተ በዚህ ብቻ አይደለም፣ ክርክር ከሰው ጋር ስትከራከር በጣም አእምሮ በሳልነ እንደ በተረቱ ነው፣ ሐዲስ ላይ አተወክር ፍቅህ ላይ አተወክር አላቸው። ከዛ በኋላ አቡ ሐኒፋ እየደረሱበትን ተመልከቱ ልክ እንደዚሁ ደግሞ ኢማም መሐመድን ብትወስዱ በተመሳሳይ ነጋዴ የመሆን ምኞት ነበራቸው። በልጅነት ነጋዴ መሆን አለብኝ። ዙሪያቸው የቤተሰብ ነጋዴ ብዙ ዘመድ አለ። ነጋዴ መሆን አለኝ ሲሉ ኖ ኖ አንተ ይሄ አይደለም ቦታ ብላ እናትየው ሰፊያ ናት። እጃቸውን ይዛ ወደ መስጂድ ልካ ኢልመ ተምረት ትልቅ ቦታ መድረስ አለብሃለችው አለቹ። ሰላሃዲን አላዩቢን ውሰዱ። አንድ ተራ ሙስሊም ወታደር መሆን ነው ህልሙ የነበረው። የእናትየው ሚናና የኑርዲን ዘንኪ ምክር ነው መስመር አስቀይሮ መስጂድ አልአቅሳን ነጻ የማውጣት ህልምን የህይወት ዘመን ግቡ ያደረገው። ሌሎቹንም ውሰዱ፣ መሐመድ አልፋቲህን ውሰዱ። መሐመድ አልፋቲህ የአሚሮች ቤተሰብ ልጅ ነው። አንድ አሚር ቅንጡ ህይወት የሚኖር ለመኖር ሲመኝ ማን ሼህ እየውናቸው፣ ሼህ ሸምሰዲን እጁን ይዘው ሐዲስ እያስተማሩ ምን ብለው ነገሩት? ረሱል ስ ላ ሰለም ቁስጠንጢንያ ትከፈታለች፣ ስትከፈት ይህን የሚከፍት ኒመር አሚሩ አሚሩሃ ወኒዕመር ጀይሹሃ ብለው የተናገሩትን እየተረኩለት፣ አንተ ለምን አትሆን? ይሄንን እኔ ልሁን የሚለውን አእምሮ ላይ አመላለሰ። ጠረት አደረገ ከሱ በፊት የነበሩ መቶ አመታት ያልተሳካበትን ቆንስቲንቲኒያ የዛሬን ኢስታንቡልን በሙስሊሞች እጅ ለማስገባት ከሰሃባ ዘመን ጀምሮ ሰባት 700 አመት ያልተሳካውን እኔ በቃ መሆን አለብኝ ብሎ ወስኖ መጨረሻ ያነን አድርጓል ኢብኑ አልሐጀር አላስቀላኒ ነው ሰዶ ኢብኑ አልሐጀር አላስቀላኒ ሊቅ መሆን ነበር ንያቸው ግን ይሄ ያንተ ቦታ አይደለም፣ ወደ ሀዲስ ና ብሎ የመለሷቸው ደረሳዎቻቸው ሸሆቻቸው ናቸው። ሌሎቹንም በዚህ መልኩ ብንወስድ ትላልቅ ስራ የሰሩ ሰዎችን ብትወስዱ መንገድ ላይ አቅጣጫ ጠፍቷቸው የነበሩ ብዙ ሰዎች አሉ። ወይ ደግሞ ሌላ ቦታ ሆነው ሌላ ነገር ሆኖ ዛሬ በምናውቃቸው መልክ የማናገኛቸው ብዙ ሰዎች ነበሩ ግን በወጣትነታቸው መስመር ከጀመሩ በኋላ መስመራቸውን ከእንደገና አስምረው ለዚህ ኡማ ታሪክ ሰሩ፣ ቁም ነገር ሰሩ፣ ትልቅ አስተዋጽኦ አበርክተው ሄዱ። እኔም እናንተም አላህ ስብሓነ ወተዓላ በሰጠን በቀረው ጊዜያችን እንዴት ያለ ቁም ነገር መስራት አለብን? ለዚህ ዲን ለዚህ ኡማ ብለን ከዛሬ ጀምሮ አነ ለሃ እኔ ነኝ ለዚህ ችግር ያለሁት እኔ ነኝ ለዚህ መፍትሄው እኔ ያለው እንዴት ወደሚል ካልመጣን ብዙ ችግሮቻችን በልጆቻችንም ዘመን ችግር ሆነው ይቀጥላሉ ማለት ነው ስለዚህ ራሳችንን ማስተካከል አለብን ሁለተኛው ምን አለን ምንድነው የምንፈልገው አለን? ሶስተኛው የቱ ጋር ነው ያለነው ያለንበት አህዋል ምን ይመስላል ልንደርስ ከምንፈልገው ቦታ አንፃር ምን ያህል ወደኋላ ርቀናል ምን ያህል መካከሉ ላይ ርቀት አለ የሚለውን ያለንበትን ነባራዊ ሁኔታ በትክክል ማወቅ ያስፈልጋል። ዋቂውን በትክክል መረዳት ያስፈልጋል። አብዛኛው ችግራችን ምንድን ነው? በተለይ በእድሜ የገፉ ሰዎች ብዙ አትስሟቸው። ለምን መሰላችሁ? ብዙ አትስሟቸው የምለው ብዙ ጊዜ መከራና ችግር ውስጥ ስላሳለፉ የድሮና የዘንድሮ ንጽጽር ሲነሳ ሁሌ ድሮ እንዲነበርን እንዲነበርን ተጨቁነን ይሉና መጨረሻ አልሀምዱሊላ ነው አይደለም። ሁሌ ኮንክሉዥኑ አልሀምድሊላሂ የሚሆን ከሆነ ያስተኛ ነው። ነገር ግን ድሮና ዘንድሮ ማነጻጸር ትተን በሌላ መንገድ ገልብጠን ብናየው ኢና ሊላሂ የሚያስብል ብዙ ነገር አለ። ለምሳሌ ከኛ ከቁጥራችን አንጻር ምን ያህል ይገባናል? በቁጥራችን ያክል የሚገባንን አግኝተናል ወይ ብለን ከኛ ቁጥርና ካገኘ ነው ጋር ስናነጻጽር ኮንክሉዥኑ፣ ድምዳሜው ኢና ሊላሂ ወኢና ኢለይሂ ራጂዑን። ወይ ደግሞ ሌሎች ካገኙት አንጻርም ካነጻጸርን አሁንም ኢና ሊላሂ ወኢና ኢለይሂ ራጂዑን። ነገር ግን በተለያየ ምክንያት እድሜያቸው ከፍ ያሉ ሰዎች ይድሩ ያንን የመከራ ጊዜ ስለሚያስታውሱ አእምሮአቸው ፈጠን ብሎ ድሮና ዘንድሮን አነጻጽሮ መጨረሻ አልሃምዱሊላህ ወደሚል ስለሚሄድ አልሃምዱሊላህ፣ ከሆነ በዚህ ቦታ በሌላ ቦታ እያልኩ አይደለም፣ በዚህ ቦታ ከሆነ ተኝቶ መቅረት ነው የሚሆነው። ወጣት በባህሪው አዲስ ኃይል ነው። ለውጥ ይፈልጋል። ያለው አህዋል በዚህ መንገድ ከቀጠለ ለወጣት አያዋጣም? ለምንድን ነው ማያዋጣው? ባለበት ስታትስኮ ይቀጥል ማለት ሀብት የያዘውም እንደያዘው ይቀጥል፣ ያልያዘውም እንዳልያዘው ይቀጥል፣ ስልጣን የያዘውም እንደያዘው፣ ያልያዘውም እንዳልያዘው፣ ሁሉ ነገር ባለበት ሲባል ለወጣት አያዋጣም። ወጣት የራሱን ሕይወት እንደኖሮ የራሱን የዲን አስተዋጽኦ፣ በሁሉም ነገር ላይ ተሳትፎ ሚናሮ ወጥቁም ነገር ማበረከት ይፈልጋል። ይሄን እንዲያበረክት የኔ ቀን ዛሬ ነው ብለው። በዚህ በወጣቶች ካውንስል አይነት የተከፈተው መንገድ ተደራጅቶ ተሳትፎ በሚቻለው ልጅ ቁም ነገር ለመስራት መታታር አለበት። ላም ሶስተኛ የት ነው ያለ ነው ብለናል። አራተኛ ካለንበት ተነስተን ወደምንፈልገው እንዴት ነው ምንሄደው? እንዴት ነው ወደምንፈልገው ምንደርሰው እዚህ ጋር መድረስ እንፈልጋለን? ያለንበት ደግሞ እዚህ ጋር ነው እንደ ኢትዮጵያዊ ሙስሊም የሚሆን እንደ ግለሰብም ይሁን የምንፈልገው ቦታ እንዴት እንደርሳለን ሲባል፣ ዝም ብሎ በህልም የሚደረስ ነገር የለም። አይናችንን ጨፍነን ህልም አይተን ብንን ስንል ነቃ ስንል አናገኘውም። መሀል ላይ ልፋት የሚባል አለ፣ ትግል የሚባል አለ፣ ስራ የሚባል አለ። በተለያየ መልኩ ዋጋ የሚያስከፍል ስራ አለ። እዚህ ላይ አስተዋጽኦ ለማበርከት ካልሆነ አይገኝም ማለት ነው። አንዳንድ ጊዜ ሌሎች ሰዎችም እያየን መንገድ እንስታለን። መሄድ የምንፈልገውን ከኛ ዓላማ አንፃር ነው። ያ ከሌሎቹ ዓላማ አንፃር ልክ ሊሆን ይችላል። ከኛ ዓላማ አንፃር ግን እንዴት ብለን ማሰብ አለብን። ለምሳሌ አንድ ስልሳ ሰው ወይ አርባምስት ሰው የሚጭነው አውቶቡስ የድሮ ረጅሙ ሾፌር አለው። ሾፌሩ የነዳ ነው መንገድ እሳትና ዙር ብሎ ሲያይ መንገድ መሳቱ ታውቆት ሲያይ፣ ሁሉም ሰው ወሬ ይዟል። መሳሳቱን የነገረው የለም መሳሳት ኖሮ ይሄ ሁሉ ሰው ዝም አይልም ብሎ መንዳት ቀጠለ። ከዛ እነሱም ወሪያቸውን ጨረሱና ሲያዩ መንገዱ ስህተት ነው ብሎ ሁሉም በነፍሶ ከፍ ያስባል። ሹፌሩን ሲያዩ በኮንፊደንስ እየነዳ ነው። አይ መንገዱን ቢያውቅ ነው እንደዚህ በኮንፊደንስ የሚነዳው ብሎ እነሱም ተውት። ተያይዞ መጥፋት አለ። ባለንበት ጊዜ የተለያየ አካል አውቶቡስ አዘጋጅተው የት ነው የምትሄደውን አግባ እያለ እንደሚጠራው እኛ ወጣቶችንም የሚጠራ ብዙ አካል አለ። እኛ መምረጥ ያለብን ማንነታችን ላኢላሀ ኢለላህ የሙስሊም ማንነት ነው። በዛ የሙስሊም ማንነት ውስጥ ነገ በአኺራ ዛሬን በአዱንያ ስኬታማ በሚያደርገን መልኩ የሚያደርሰን ቦታ ላይ ማተኮር አለብን። አራተኛ ይሄን ካልኩ በኋላ አምስተኛ ደረጃ ደግሞ ስኬታማ መሆናችን እየተሳካልን መሆኑን ማሳያው ምንድነው? በምንድነው የምናውቀው? ማሳያው ዝም ብሎ ስኬታመን ሆናለን ኢንሻአላህ አይደለም። ዛሬ ማሳያ አለው፣ ዛሬ መገለጫ አለው። ሚዘን አለን፣ ቁርአን አለን፣ ሐዲስ አለን። ትክክልን አይደለንም? ውጤት እያመጣን ነው አይደለንም? አእምሮ አለን። አመዛዝነን ነገሮችን አይተን በዛ መንገድ መሄድ አለብን። ለውጥ የሚመጣው አላህ ስብንወተላ ቁርአን ላይ እነላ ላዩይሩማ ቢቀውሚን ታ ዩይሩማ ቢአንሲህም ይላል። አላ በህዝቦች ላይ ያለን አይቀይርም እነሱ በውስጣቸው ያለውን እስኪቀይሩ ድረስ ይላል። ውስጣችን ነው ለውጥ መምጣት ያለበት፣ ከውስጥ ነው መጀመር ያለበት። ከውስጥ ካልተለወጠ በአፍ እንሻላ እያለን ቀልባችን ላይ ሌላ ነገር ከተቆጣጠረው አይሆንም። በኛ ቀልብ ላይ ትልቅ ቦታ ያለው ምንድንነው? ዲን ነው ወይስ ሌላ? አላ ስብንወተላ ከሞት በኋላ ህይወት የለም ያሉ ሰዎችን ቁል ኩኑ ሂጃረትን አው ሀዲዳ ብትፈልጉ ድንጋይ ሆኑ ወይንም ብረት ሆኖ ይላል፣ ትቀሰቀሳላችሁ አው ኸልቀን ሚማ ያክብሩ ፊ ሱዱሪኩም ወይ፣ በእናንተ ቀልብ ላይ ትልቅ ቦታ ያለውን ነገር ብትፈልጉ እሱን ሆኖ ይላል። የኔ ጥያቄ በእኛ ቀልብ ላይ ትልቅ ቦታ ያለው ምንድን ነው? ያ ነው የኛን ህይወት የሚመራው፣ ያ ነው ወደ ተለያየ አቅጣጫ የሚያገለባብጠው አንዴ ወደዚህ አንዴ ወደዛ እያለን በተለያየ መልኩ ቀጥ ብለን እንዳንሄድም ያረገን፣ ከዲኑ ባሻገር ሌላ በኛ ህይወት ላይ ተጽዕኖ የሚፈጠር ነገር ቀልባችን ላይ ቦታ እየያዘ ነው፣ ቤት እየገነባ ነው፣ አቅም እየፈጠረ ነው። ያንን ማየት ያስፈልጋል። ይህንን ታሪክ የሰሩ ሰዎች ቁም ነገር የሰሩት ቅድም መነሻ ላይ ኢብራሂምን ጠቀስኩላችሁ። ኢብራሂም አለ ሰላም ወጣት ሆኖ ነው የጀመሩት፣ በወጣትነት ነው የዲን ትግል፣ እስከ እርጅና ድረስ ቀጥለዋል። ያ አስከርጅና ብቻ አይደለም። ስማቸውን በታሪክ አሳርፈው ሄደዋል። ቁምነገር ነገር ሰርተው ሄደዋል። ዛሬ ድረስ ስማቸውን እንድናነሳ አስቀምጠው ሄደዋል። በህይወታችን መመኘት ያለብን የአንድ ሰሞን የአንድ ዘመን ሳይሆን ትውልድ ተሻግሮ የሚሄድ የኢብራሂምን መንገድ ምሳሌ ማድረግ አለብን። ሰዓት ደርሰዋል እያሉ ነው፣ ግን ይህችን የኢብራሂምን ታሪክ ቋጭቻ ቆማን ኢብራሂምን ስታዩ ወጣት የተባለው ኢብራሂም ከተባሉበት አስራ ስድስት ዓመት አካባቢ ጀምሮ ለዲን ሲታገሉ ቆይቷል። ዘጠና ስምንት ዓመትም ሆኖ በልጅ ተፈትነው እስኪሄዱ ድረስም አሁንም አላቆሙም። ለምን በወጣትነት የተጀመረውን በወጣትነት የተጀመረው ትግልና መወቀታል። መጨረሻም አላህ ስብሃነ ወተዓላ እንዲ አድርገው ለመኑ ምን ብለው ከሞት በኋላስ እስከዚህ ሰሩ የሁሉ ዓመት፣ ከሞት በኋላም ኸይራቸው እንዲቀጥል ፈለጉ። ኢብራሂም ከሞት በኋላ አለመረሳትን ፈለጉ፣ በኸይር መታወስን ፈለጉ፣ ምሳሌ መሆን ፈለጉ። ለምን አላህ ሱብሃነ ወተዓላ ዘንድና ትውልዱ ዘንድ በኸይር ምሳሌ መሆን ለሞተው ሰውም አጅር ያስገኛል። ለእሳቸውም በዛ መልኩ ይሄንን ዱአ አደረጉ። ኢብራሂም ተራ ሰው አይደሉም። ኢብራሂም እነ ኢብራሂመ ካነ ኡመተን ኢብራሂምን አላህ ኡማ ይለዋል አንድ ሰውን።

ይህም ብቻ አይደለም። በየዓመቱ ኢብራሂም የሚታወሱበት ምን ውዱህያ ሲታረድ ኢብራሂም አሉበት እዚያ ጋር። የኢደል አድሃ ቀን በመላው ዓለም ኹጥባ የኢብራሂም ስም ካልተነሳ ኹጥባ ሊካደድ፣ በአላው ዓለም በየዓመቱ የኢብራሂም መታወሻ ቀን ሆነ። እስማኤልና ኢብራሂም ኡምራ ስትሄዱ ካባ አለ። ኢብራሂምና ልጃቸው ናቸው የሰሩት። ዘምዘም ልጠጣ፣ ዘምዘም ጋር ኢብራሂምና ልጃቸው ሚስታቸዋል ዙሚ ዙሚ ብላ ስሙን የሰየመችው ባለቤታቸው ሀጀር ነች። ሰፋና መርዋ ሄዳችው ብትሮጡ እዛ ጋ የኢብራሂም ቤተሰብ አለ። ማን አለ? ሀጀርና እስማኤልም። ጀመራት ሄዳችሁ ጠጠር በሀጅ ላይ ስትወረውሩ ሁለት ሚሊዮን ሰው ጠጠር ይወረወራል። ለምን? እንደ ኢብራሂም ወርውሩ ነው እኮ ኢብራሂም አለይሰላም አላህ ልጃቸውን እንዲያርዱ በሕልም አሳይቷቸው ሊያርዱ ይዘው ሲሄዱ ሸይጣን ሽማግሌ ሰው መስሎ ያልሆነ ሕልም አይተ ልጅህን እንዳታርድ ብሎ ሲወሰውሳቸው ጠጠር አነሱና፣ ሂድ ከዚህ ሸይጣን ብለው ወረወሩበት። ይኸው ሀጅ መጣ፣ ሰው ሁሉ ወርውር ተብሎ እንደ ኢብራሂም ይወረውራል። በዚህም አላቆመም፤ ኢብራሂምን ለማስታወስ ሙስሊም ጋር ሁሉም ኢብራሂም ይላል። ክርስቲያን ጋር ብትሄዱ አብርሃም አብርሃም ይላል። አይሁድ ጋር ብትሄዱ አባታችን። ያም ብቻ አይደለም ሰርግ ቤት ሁሉ ገብቶ ሰርጉ የአብርሃምና የሳራ ያ ይሁንልን። እዛ እንኳን አልቀረም ማለት ነው። አሰላሙ አለይኩም።